ሰላም እንዴት ናችሁ? የነጭ ሾም ኩኪንግ ቤተሰቦች ሰራተኛዋ አደይ የተከታታይ ድራማ 142 እንሽላችሁ መጥቻለሁ። ከዛ በፊት ከወደዱት ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው እንቆዩ። የፍቅር እናት ልጃቸው ስለጠፋችባቸው በጣም ተጨንቀዋል። የት ገብታ የሚሆን ልጄ በቃ ይላሉ። አንድ ቀን እንኳን ቀርቤ ሳልረዳት ሳላወራት እያሉ ብቻቸውን ያወራሉ። ሙሉ ቤተሰቡም ወጥቶ ይፈልጋታል። እሷም ቤዛ አንጪ የምትላት ብር ስላጨናነቃት ወደ አባቷ ትደውላለች። አባቷም ጥሩ ምላሽ አልሰጣትም። በጣም ትበሳጫለች። ሁሉም ሰው አንድ አይነት አስመሳይ ነው ማለት ነው ትላለች። የፍቅር እናትም መንገድ ላይ ወጥተው ልጃቸውን ጎዳና ለጎዳና ይፈልጋሉ። ድንገት የበረከት እናት ያገኛታል። እንዲ፣ አንቺ ደግሞ እዚህ ምን ታደርጊያለሽ? በማለትም ይጠይቋታል። እኔማ እዚህ እኮ ቆየሁኝ እዚህ ሆነኝ ትላታለች። እንዴ፣ ባለቤትሽስ፣ ልጅሽስ? በማለትም ያወራሉ። ባለቤቴ እኮ አረፈ ልጄም አድጓል ትላታለች። አንቺ ግን ምን እያደረግሽ ነው ለመሆኑም? በማለት ትጠይቃታለች። እኔ ልጄ ጠፍታ እየፈለግኩ ነው ትላለች የፍቅር እናት። አሹም ለምንድን ነው ዳይመንድ ሴቶቹ ጋር ተከትለህ የምትዞረው? እያለ ያናደደዋል። አሹ ዳይመንድን በሆነ ቦታ ካየው በቃ የሚጠረጥረው በሌላ ነው። አንተ ምን ሆነህ ነው ሁሌ በቃ እንደዚህ የምትጠረጥረኝ? እያለ አሹም ይናደዳል። ለሊ በጣም ተበሳጭታ ታለቅሳለች። በስልክ ነበር እያወራች የነበረውና ምን ሆኖች ነው? ይሏታል። የምታወራው ከኤላ ጋር ነበር። ኤላ ድጋሚ እንዳትደውል እንዲህ ሰብረህ የሄድከው ልብ መልሰህ አትጠግነውም ትለዋለች። በረከትም ከዚህ በኋላ እንዲከፋሽ አልፈልግም እኔ ከጎንሽ ነኝ ይላታል። ሊዱም ወደ ቤታቸው በመሄድ እኔኮ ትቼ የመጣሁት ብዙ ነገር አለ ትላለች። ምንድን ነው ደግሞ ትተሽ የመጣሽው ይሏታል። ውጭ አገር እኮ ሌላ ባል አለኝ ትላቸዋለች። እና ታዲያ ለምን እሱን ሄደሽ አታገቢም ይሏታል። አሹም እትዬ ከተማውን ሁሉ ስዞር ቆየሁ፣ ዛሬ እኔ ፍቅርን አላገኘኋትም ይላል። እሩታም በቃ ለምንድን ነው እኛ ብዙ እኮ ፈለግን ትላለች። ሩታና ዳይመንድ አንድ ላይ ስለነበሩ ድንገት አሹ ይመጣና እኔኮ ፍቅርን እየፈለኩ ነው እናንተ እዚህ እያለ ያወራል። ዳይመንድም እንዴ አሹ፣ አንተ ፍቅርን እየፈለክ ነው? ፍቅር ፈላጊ አያስፈልጋትም እንዴ፣ እሷ ራሷ ብዙ የምታውቅ መሰሪ ናት ይለዋል። ዳይመንድ እና ሩታ ቪዲዮ እየሰሩ ስለነበረ ነገር ላይ ሩታም እንዲህ ፍቅር ማለት የአክስቴ ልጅ እህቴ ማለት ናት፣ ስለ ፍቅር ምንም አይነት መጥፎ ነገር ማውራት አትችልም ትለዋለች። እቤትም ከተመለሱ በኋላ በጣም ተክዘዋል። የአዳይ አባትም ነዳይ መንድን እንዲህ ለምንድን ነው ንብረት የሚካፈሉት እያሉ ከጓደኞቻቸው ጋር ያወራሉ። እናንተ ግን የሆነ መላ መፍጠር አለባችሁ ይላሉ። ጓደኞቻቸውም ለምንድን ነው እኛ ሁሌ እርሳቸው የሚሉትን የምንሰማው? እሳቸው ከሁሌ ጥፋት ነው የሚያጠፉት። በቃ አድርጎ ያሉንን እስከ መቼ ነው የምናደርገው? እስከ መቼስ እንፈራለን? እያሉ እርስ በራሳቸው ነጫን ያለው ይመካከራሉ። ዴቭም አዴይን በቃ ለቤተሰቦች ተናግሬያለሁ፣ ይላታል። ዛሬ በጣም ደስ ይሏታል። ይህን አደል እንዴ ስጠብቅ የነበረው? እንኳንም ተናገርክ ትለዋለች። ለሊም በትዝታ ውስጥ ቁጭ ብላ ታለቅሳለች። ከዚህ በፊት ከኤላ ጋር የነበረው ግንኙነታቸው እና ደግሞ ኤላ ቤተሰቦቹን እንዴት ማሳመን እንደነበረበት በተለይ ደግሞ አባቱን ይፈራ እንደነበር፣ ለእናቱ ሁሉንም ነገር ስለ ለምለም ካስረዳት በኋላ አንተ ያልከው ይሁን ልጅ፣ ህይወት እኮ የራስህ ምርጫ ነው በማለት የነገረችውን ለሊ ያንን የነገራትን እያስታወሰች ብቻዋን ታለቅሳለች። የበረከት እናትም ልጅ፣ ከዚህ በኋላ በክፉም በደጉም ከጎንሽ ነኝ እንዳይከፋሽም በማለት ያጽናኗታል። ቤዛ በሄደችበት ሁሉ ሁሉም ያንቋታል። አንቺ የታለች ፍቅር ይሏታል። እኔ አላየውም። በቃ የሆነ ነገር ሲፈጠረ እኔን ነው እንዴ የምትጠይቁኝ? በቃ ተውኝ እያለች ትሄዳለች። ፍቅር ምናልባት ያደገችበት ሲሆን እንደዚህ ልትሆን የቻለችው ሁሉም ሰው ክፉ ነሽ ይሏታል። ማንም ቀርቦ ያያት የለም። በእርግጥ የምትሰራው ክፋት መጥፎ ስለሆነ ግን፣ እኔ ብቸኛ ነኝ፣ ማንም ሰው የለኝም፣ ማንም አይጠይቀኝም። በቃ ብር ይሰጡኛል፣ ከዛ በተረፈ ፍቅር የሚባል አልሰጡኝም እያለችም ብቻዋን ታወራለች። አባቴም ቢሆንኩ አልጠየቀኝም ምንም የአባትነት ፍቅሩን ሳይሰጠኝ እያለች ብቻዋን ታወራለች። የፍቅርናትም በምታደርገው ጥፋት ሁሌ የአፋፏን እያሉ ስለሚቆጧት ፍቅር የሚሰማት የብቸኝነት ስሜት ነው። አደይም ስራ ስለሌለ እንዲህ ምንድን ነው መሆን ያለብኝ ትላለች። ለሊም አደይ አንቺ እኮ ብዙ መስራት የምትቺ ጠንካራ ሴት ነሽ፣ ያለፍሽበት መንገድ ጠንካራ እንድትሆኒ አድርጎሻል። አንቺ ብዙ ነገሮችን አልፈሻል። ስለዚህ ወደፊት ደግሞ ጥሩ ነገር ሰርተሽ ጥሩ ቦታ እንደምትገኝ እርግጠኛ ነኝ፣ እያለች ጓደኛዋ ታወራታለች። አደይም እኔም እኮ አንቺን የመሰለች ምርጥ ጓደኛና እህት እያለኝ እንዴት ሰነፍ ሊሆን እችላለሁ? አዎ እኔ ጠንካራ ነው የምሆነው። በዚህ ደግሞ አታስቢ፣ አኩራሻለሁ ትላታለች ቅመጥ፣ ቅድም ዳይመንድን ለምን ተከትለህ ትዞራለህ? በማለት ከኪንጎ ጋር ግብ ግብ ትገባለች። ዳይመንድም እንዲህ ዛሬም እዛው ቦታ ላይ ነሽ? እንዲህ ለምንድን ነው እንደዚህ የምትኙ? ይላታል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጂሆን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ቀን፣ ባይ።